ወጣቱ የሙያ ቦታ ማጣት በአካባቢው ከሚስተዋሉ ችግሮች ጋር ተደራርበው ነገውን እንዳያለም አድርጎታል። አንብቦ እውቀት ለመጨበጥ የሚያስችል ሁኔታ ለመመቻቸቱም የከተማውን ወጣት ያልተገባ ቦታ እንዲውል፣ ተማሪውም ተጨማሪ እውቀት እንዳያገኝ ሆኖበታል። ይሁንና ከተማ አስተዳደሩ ይህን ታሳቢ አድርጎ ዘመናዊ የሕዝብ ቤተ መጽሐፍት እየገነባ መሆኑ የወጣቱን ቀጣይ ተስፋ ከፍ ያደረገም ነው። የከተማውን ወጣቶች እንዲያነቡ በማገዙ ላይብራሪው የከተማ ወጣቶች ከሱ የተለየ ጥሩ እና አሪፍ የሆነ ህይወት እንዲኖራቸው ያደርጋል ብዬ አስባለሁ። ከአካዳሚኩ በተጨማሪ ሌሎች ሰብጀክቶች ላይ ስለተለያዩ ቶፒኮች፣ ልብ ወለዶች ምናምን ከዛ ማንበብ ስለሚችል አስተሳሰብ አድራሱን ህብረተሰቡም ተማሪውም ማስፋት ይችላል ብዬ አስባለሁ። ወጣቱን ማሰብ ከተቻለ ማዋያውን በደንብ መስራት ያስፈልጋል። ወጣቱ ምንድነው ያለው ኦፖርቹኒቲ የሚለውን ነገር በአድ ከሆኑ ነገሮች ነጻ ሆኖ ለሀገርም ለራስም በሚጠቅም ነገር ላይ ትኩረት እንዲያደርግ ለዛ ምቹ የሆነ ከተማ መፍጠር ያስፈልጋል። በ16 ሚሊዮን ብር ወጪ ከተማ አስተዳደሩ እያስገነባው ያለው የዲጂታል ቤተ መጽሐፍት የወጣቱ አልባሌ ቦታ መዋልን የሚያስቀር ብሎም የሚያነብ ነገን የሚያሻግር ትውልድ ለመፍጠር አስተዋጽኦ የጎላ እንደሚሆንም ይታመናል። ቴክኖሎጂ ተማሪዎችን የመደገፍ በቴክኖሎጂ የትምህርት ስርዓት እና ደጋፊ የሆኑ መጽሐፍቶችንና የተለያዩ ማቴሪያሎችን የማቅረብ ስራ በተገቢው መንገድ ለመስራት የተለያየ ስራ እየተሰራ ነው። ወደፊቷ ኢትዮጵያን ብቻ ሳይሆን ዓለምን ተገንዝቦ በቴክኖሎጂ ላይ የበቃ እየሰለጠነ ተማሪ ለማፍራት የሚያስችል ዝግጅት አድርገን እየሰራ ነው። ወጣቱ ክህሎቱን እንዲያሳድግ እውቀቱን ሊያሰፋ በሚችል መንገድ ትኩረት በማድረግ ከተማ አስተዳደሩ የተለያዩ ስራዎችን እያከናወንም ነው። ይህ በተለይም የዲጂታል ቤተ መጽሐፍት ወጣቱን ብሎም በከተማው ላሉ ትምህርት ቤቶች ተማሪዎቻቸው ውጤታማ እንዲሆኑም እገዛው ከፍተኛ ነው። ተማሪዎች ቁጥር እየጨመረ ነው የመጣው የተማሪዎች የማንበብ ፍላጎት እየጨመረ ነውና እኛም በትምህርት ቤት ደረጃ ላይብራሪ ለመስራት ፕላን አውጥተን ዝግጅት ላይ ነን ያለ ነው። ግን ተማሪዎች በቅርብ ስለሚያገኙ የህዝብ ላይብራሪ መሰራቱ በአጋዥ መጽሐፍ በኩልም በሌሎች ዲጂታል በሆኑ ቴክኖሎጂዎችም ተማሪዎችን ያግዛቸዋል፣ በቅርብ አግኝተው እንዲዘጋጁ ያደርጋቸዋል የሚል ሀሳብ አለን እና መሰራቱ ጥሩ ነው ብለን ምንወስደኛ ትምህርት ቤት ላይ በሚያገኟቸው ኋላ ቀር በሆኑ ላይብራሪዎች ተማሪዎች በቂ መረጃ አግኝተዋል ብሎ ማለት አያስደፍርም እና እንደዚህ አይነት ዲጂታል ላይብራሪ ለወደፊቱ ውጤታማ ይሆናል ብዬ አስባለሁ። የህዝብ ቤተ መጽሐፍት ግንባታው ሙሉ ወጪው በከተማ አስተዳደሩ ነው የተሸፈነው። አሁን ላይ ግንባታው ወደ መጠናቀቅ የደረሰ ሲሆን በአጭር ጊዜ ውስጥ ለአገልግሎት ክፍት እንደሚሆንም ይጠበቃል። አሁን ላይ ያለው የስራ አፈጻጸም ፕሮግረሱ ስንመለከተው ስቴ ፊኒሽንግ ስራዎች ብቻ ነው የሚቀሩት፣ የሴራሚክ የኮርኒስ ና የኤሌክትሪክ ኢንስታሌሽን ስራዎች ነው የሚቀሩት። ሌሎቹ የስትራክቸር ስራ መቶ ፐርሰንት ተጠናቋል። ኦልሞስት አጠቃላይ አፈጻጸሙ ወደ 85 ፐርሰንት የደረሰ ሲሆን ባሉት ቀሪ ስራዎች እዚህ ወር ውስጥ ተጠናቆ እርክክብ የሚፈጸምበት ና ስራ የሚጀምርበት ሁኔታ ይኖራል ተብሎ የሚታሰብ ነው። በዘንድሮ የ 12ተኛ ክፍል ሀገር አቀፍ ፈተና በወልዲያ ከተማ በርካታ ተማሪዎች ናቸው ከፍተኛ ውጤት ያስመዘገቡት። ለዚህ ውጤት አንድም ከተማ አስተዳደሩ እያደረገ ያለው እገዛ ትልቅ ድርሻ ተጫውቷል። የህዝብ ቤተ መጻሕፍቱ ተጠናቆ አገልግሎት መስጠት ሲጀምርም በቀጣይ ተማሪው የተሻለ ውጤት እንዲያስመዘግብ ከፍተኛ እገዛ እንደሚያደርግም ይታመናል። ተማሪዎችን ከመደገፍ አኳያ፣ መምህራንን ከመደገፍ አኳያ ሚና እንዲኖረው አስበን እየሰራን ያለንበት ሁኔታ ነው ያለው። መስተዳድራችን ጨምሮ ለትምህርት ያላቸው ኮሚትመንት ደግሞ በጣም በእጅጉ ያደገ ነው። ስለሆነም እሱ ለእኛም ድርሻው ቀላል ስላልሆነ እሱን አስበን እኛም ደግሞ ማክሲመም አቅማችንን ተጠቅመን የትምህርት ስርዓቱን ለመደገፍእና የነገውን ትውልድ ዛሬ ለመስራት ጥረት እናደርጋለን ብለን እየሰራን ነው።